ስራ ይቅርታ ተባብላችሁ ምናምን በውብዬ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ ማለት ነው እና ሀብሉንም ካንገቱ ወልቆ ምናምን አስቀምጦ ከውብዬ ጋር ሰላም ፈጥረው ደስ ብሏት ውብዬም ልጇንም ማሳይታ ምናምን ደስ ብሎን ነበር እውነት ለመናገር ዛሬ ደግሞ ይሄው ዛሬ ተመልሳ አመታት ቲጂ ተብዬዋ እንግዲህ መልሳ አንገቱ ላይ ሀብል አስራለች እውነት ለመናገር ማለት ነው እኔ ምን እየሰራችሁ እንደሆነ አላውቅም። በዚህ ልክ ከሆነ ድራማ የምሰሩት በጣም ይደብራል እውነት ለመናገር እና በጣም ነው የሚገርመው። ዛሬ እንግዲህ ውብዬን ገፍትሮ ከቲጂ ጋ ነው አንገቷን ጨምድዶ የነበረው። ከዛም በኋላ ሀብሉን አሰረችለት ማለት ነው። ሰላም ሰላም እንዲናችሁ፣ ደህና ናችሁ ወይ? አለም ላይ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ መጥቻለሁ እንግዲህ ጣፍቻለሁ። አዎ ትንሽ አልተመቸኝም፣ ለዛ ነው ውዶች። እወዳችኋለሁ። ኧረ እኔ በጣም ነው ግራ ያጋቡኝ እውነት ለመናገር ማለት ይህን ነገር ምን ይህን ነው ልንን ነው ምንችለው በዚህ ልክ ድራማ እኔ እንጃ አላውቅም ማለት ነው። ናሆን ምን እንደሆነ አላውቅም ዘንድሮ ሙቪ እና ናሆም የማይሆነ ነገር ሁነዋል። እውነት ለመናገር ሙቪ ራሱ እንደዚህ መልስ የሚመልሰው እንደዚህ የሚለው ወዱ አይደለም ብዬ ነው የማስበው። እውነት ለመናገር ምክንያቱም እኛ ሙቪን ጠቀቀን የምናውቀው ሰው ነው። ሰውን እንኳ ቀጥ ብሎ የማያይ ልጅ ነው፣ እንኳን እንደዚህ አፍላፍ ለመነጋገር ማለት ነው። ይችን ትይንት የምትባል ሴትዮ ከህይወታችሁ ብታስወጡ አሪፍ ነው ባይነኝ። ከህይወታችሁ ካላስወጣችኋት ይችን ሴትዮ ናሆም ነህ ከህይወት ማስወጣት ያለብህ። ከህይወት ካላስወጣሃት ትዳርህ ብትንትኑ ነው የሚወጣልህ። ወቶልሃል። አሁንም ጭራሹንም ብትንትኑ ነው የሚወጣልህ። ትናንትና እንደዚህ ደስ ብሏት ነጭ መነጭ ለብሳ ምናምን ደስ የሚል ጊዜ ያሳልፋችሁ፣ እሷም ደስተኛ ሆና፣ ዛሬ ደስታዋን እንኳ አጣጥማ ሳትጨርስ መታ እንግዲህ ደስታዋን አደፍርሳ ባታለች። በጣም ያሳዝናል። የእውነት እኔ ምን ልበላችሁ? በዚህ ልክ እንደዚህ መሆኑ ተገቢ ነው ብዬ አላስብም። ስራም ቢሆን በጣም ይደብራል። ቲጂ የምትባይ ሴትዮ ማንኛውም ሰው ብዙ ነገር እያለሽ ነው። ስለዚህ አንቺ እዚህ ነገር ከሌለሽበት ለምን ከህይወታቸው ወተሽ አትጅም? ይህ ሁሉ ህዝብ አንቺን ነው አንቺን ትንሽ አንተ ምንድን ነሽ እያሉሽ ነው ያሉትና ስለዚህ ከዚህ ሁሉ ወዲ አንቺም ወተሽ ወደ ሆነበት ቦታ ብትጂ አሪፍ ነው፣ ከዚህ ህይወት ብትወጪ ሙቪ እኔ እንጃ። እኔ ሙቪ በሰላሙ አይደለም። እንዴት ሰው ላይ እንዴት ዝም የሚጮኸው የሚናገረው ባይ ነኝ። ምክንያቱም እኔ ሙቪ ከመጀመሪያ ጀምሬ ስለማቀው ከአምስት መቶ ሰብስክራይብ ጀምሮ እዚህ እስከሚደርስ ድረስ እየተከተልኩት የመጣሁ ልጅ ነው እና እንዲዚ አፍላፍ የሚካፈት ልጅ እንዳልሆነ ጠንቅቄ ስለማቅ ነው ይንን ያልኩት። ና ሙቪ ምን እንደነካው አላውቅም። ብቻ እውነት ለመናገር ይገርማል በጣም። ናሂ ምን እንዲሁ ሀሳብህ አንተ ራሱ አላውቅም። ሀብል ስታስርልህ መልሳ እምቢ ማለት እኮ ነበረብህ። አሁንም ሀብሉን ስታስርልህ እሺ ብለህ ሀብሉን ተቀበልክ። ታዲያ ነገ ምን እንደሆነ ላውቅም ሊገባኝም አልቻለም። እንግዲህ እናንተ ደግሞ ደሞ ምን የምትሉትን በሉ ብላለሁ። ትዳር ግን ቀልድ አይደለም። እነዚህን የመሰሉ ልጆች ይችን የመሰለ ደርባባ ሚስትህን እውነት ደርባባ ጅብሽቡሽ ያለች ሚስትህን ተንከባክብ የቤትቤት አድርገህ መያዝን ስትችል አራስ ገና ማስለቀስ መንከባከብ የሰዓትህ ነበር እኮ እንኳን ለማስለቀስ አይደለም። አንተ ግን እያስለቀስካት ነው ያለው። ወዲህም አይደለም። በእርግጥ ግን እግዚአብሔር ይድረስላችሁ። ብቻ ላከምንዶች እናንተ እንግዲህ ደግሞ የምትሉት በሉ ብሎ እቺ ቲጂ ተብዬን ከህይወቱ ካላስወጣ ምንም ዋጋ የለውም። እውነት ለመናገር ይህን እውነት ነው የምላችሁ። እና ከህይወቱ ብታስወጣ አሪፍ ነው በይነኝ። እንዴኔ እንዴኔ። አመሰግናለሁ። መልካም ቆይታ ይሆንላችሁ።